ሰኔ 12 2017 ጤና ይስጥልኝ አርማሽ ተመለካቾች እንደምን አረፈዳችሁ። የሰዓቱን አበይትናም ሰበር ዜናዎች ይዤ እቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። ጠቅላይ ሚኒስተር አብይ አህመድ ዝነኛውን አርቲስት ቴዲ አፍሮን ቤተመንግስታቸው ድረስ በግዴታ ማስጠርተው ከፍተኛ ማስፈራሪያ እንደሰነዘሩበት ተሰማ። ጠቅላይ ሚኒስተሩ መስከረም አንድ ቴዲ አፍሮ የእሳቸውን መንግስት የሚተች እንዲሁም ይፋኑ ኃይሎችን የሚያወድስ አልበም ሊለቅስ ዝግጅት ላይ መሆኑን ከደህንነት ቢሮቸው ከሰሙ በኋላ ነው። ይህንን ማስፈራሪያም እያደረሱበት ተብሏል። እንኳን ለአንተ ለሀጫሉም አልተመለስንም ከሚሉም እስከ ከፍተኛ ማስፈራሪያና ዛቻም አድርሰውበታል። የአርቲስቱ ቤትም መበርበሩም ታውቋል። ዝርዝር ዘገባ ይዘንበታል። በሌላ በኩል በአማራ ክልል የሚደረገው ውጊያም በከፍተኛ ሁኔታ ተጧጡፏል። ብዙ 23 በመድፍና ሞርተር ከባድ ትንቅንቅ ሲደረግ የቆየ ሲሆን የአ አገዛዙ ከፍተኛ ቁጥር ያለው ወታደርም መደምሰሱ ታውቋል። የፋኖ ኃይሎች በሰነዘሩት ጥቃትም የአገዛዙ ካድሬዎችና የጦር አዛዦች እስከ ወዲያኛው ሲሸኙ፣ አንድ ከፍተኛ ባለስልጣን ከፋኖ ጥይት ለጥቂት ማምለጡም ተነግሯል። ባለስልጣናቱ ከደሴም ወደ ሳይንት ሲመለሱ ነው በፋኖ ደፈጣ ጥቃት የተሰነዘረባቸው። በሌላ በኩል ቁጥሩ የበዛም የአገዛዙ ጦር ወደ ፋኖ መቀላቀሉም ተነግሯል። ከአማራ ክልል የተሰሙ የጦር ግንባር የባህር መረጃዎችን በዝርዝር ይዘናል እናስደምጣችኋለን እዚሁ አማራ ክልል ላይም በአንድ ቀን ውጊያ በፋኖ ከፍተኛ ጓዶቻቸው ያለቁባቸው የሰራዊቱ አባላት ወደ አዛዦቻቸው ተኩስ ከፍተው ሰራዊቱ መበተኑ ታውቋል ዝርዝር ይዘንበታል በሌላ በኩል ከሰሞኑ መቀሌ በሚገኘው ከሰማዕታት ሀውልት ስር ቁመው የፋኖ አባላትን በሚል እየተናገሩ ምስላቸው የተሰራጩ ወጣቶች ትግሉን ክደው ከወጡ አንድ ዓመት አልፏቸዋል ሲል የአማራ ፋኖ ብሔራዊ ኃይል በወሎ ቀጠናም አስታውቋል። አፋባሃ የነጌታቸው ረዳ የሚዲያ ሴራ ነው ሲልም መረጃውን አጣጥሎታል። ዝርዝር ዘገባ ይዘንበታል። በሌላ በኩል የኢራንና የእስራኤል ፍጥጫም ከየትኛውም ጊዜ በላይ ተጧጡፎ ቀጥሏል። አሜሪካም ነገሩን አክብደዋለች አክረዋለችም። ምሽቱን ከፍተኛ ጥቃት በበርካታ አካባቢዎች ተሰንዝረዋል። አሜሪካ ኢራንን ያስደነገጠ እንቅስቃሴም ጀምራለች። ዝርዝር ዘገባ ይዘንበታል።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

ቀዳሚ ወዳደረግኩት ዘገባ አልፋለው። እስራኤል በቴህራን የሚገኘውን የሀገር ውስጥ ደህንነት መስሪያ ቤት ማውደሟን አስታወቀች። የእስራኤል ሰራዊት ዛሬ ባሰራጨው መረጃ የሀገር ውስጥ የደህንነት መስሪያ ቤቱን እያወደምኩት በጦር አውሮፕላኖች ድብደባ ነው ሲልም ተናግሯል። ሰራዊቱ ቀደም ሲል በወጣው መግለጫ በኢራን ላይ የሚካሄዱ ጥቃቶች አላማ የኒውክለር ማብለያ ተቋማትን ማውደም ብቻ ሳይሆን አምባገነን ያለውን የኢራን መንግስትን መዋቅሮችንም እንደሚያካትት ገልጾ ነበር ሲል አዣንስ ፍራንስ ፕረስ ዘግቧል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የምታካሄደውን ድብደባ ልታጠናክር መሆኑንም አስታውቃለች። የእስራኤል የመከላከያ ሚኒስትር ትሄራን በሚገኘው ቁልፍ ስፍራዎችና በመንግስት ኢላማዎች ላይ የሚሰነዘሩ ጥቃቶችም እንዲጧጧፉ ትእዛዝ ምስጥታቸውም ታውቋል። ይህ በእንዲህ እንዳለም ኢራንም የሚሳኤል ጥቃቷን አጠናክራ ቀጥላለች። ዛሬም ወደ እስራኤል ተኩሳለች። ኢራን አደገኛ የተባለውን ፋታህ አንድ ሃይፐር ሱፐርሶኒክ ሚሳይል ጥቅም ላይም አውላለች። ይህ ሚሳይል በሰዓት 15 ኪሎ ሜትር ይጓዛል ተብሏል። ከኢራን ተተኩሶ 1400 ኪሎ ሜትርን አቋርጦ እስራኤል ታርጌቱ ጋር ለማረፍ የሚፈጅበት ጊዜ ስድስት ደቂቃ ብቻ ነው ሲሉ የመረጃ ምንጮች ገልጸዋል። ከእስራኤል አይረን ዶም እንዲሁም ከአሜሪካ አሮ የአየር መከላከያ ሲስተም በዚህ ፍጥነት አፈት ልኮ ሳይታይ የማለፍ አቅምም አለው ሲሉ ተንታኞች ይናገራሉ። አየር ላይ ሆኖ ፍጥነቱን ሳይቀንስ አቅጣ ምርጫዎችንም እየቀየረ ከጥቃት ያመልጣልም ተብሎለታል። የተላከበት ቦታ ታርጌቱን ሳይሰጥ እንደሚደርስም ይነገርለታል። በውስጡም ከ500 ኪሎግራም አምስት ኩንታል የሚደርስ ፈንጂም እንደሚይዝ ነው የሚነገረው ዓለም በዚህ ፋታ አንድ ሚሳይል እየተደመመች ነው ሲሎም በርካታ የመረጃ ምንጮች ቢዘግቡም እስካሁን ግን እስራኤል በዚህ ሚሳኤል የደረሰብኝ ከባድ ጉዳት የለም ብላለች። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዱብዳ ለኢራን አሰምተዋል። የአሜሪካው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራንን የማጥቃት እቅዶቻቸውን ማጽደቃቸውን ወል ስትሪት ካወጣው ዘገባ ላይ ተመልክተናል። በሌላ ዜና ኢራን በቅርቡ ከዩኤስ ፕሬዚዳንት ትራምፕ ጋር ለመገናኘት ፍላጎት እንዳላት አንድ የኢራን ከፍተኛ ባለስልጣን ለኒውዮርክ ታይምስ የገለጹ ሲሆን የውጭ ጉዳይ ሚኒስትር አባስ አርቼጌም ከእስራኤል ጋር የተኩስ አቁም ስምምነት ላይ ለመድረስም እንደሚወያዩም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ለማጥቃት መወሰናቸውን ተከትሎ ኢራን የኒውክለር ማበልጸጊያ ፕሮግራሟን ልታቆም እንደምትችልም ዘገባው ጠቅሷል። ኢራን ከመሬት በታች 80 ሜትር ውስጥ የቀበረችው የዩራኒየም ማበልጸጊያና ማጣሪያም በጥልቀት ሊመታ የሚችልበት ቦምብ በአሜሪካ እጅ ብቻ የሚገኝ ሲሆን ቢቱ በንከር ቦምብ ይሰኛል። እስከ 60 ሜትር ድረስ ወደ መሬት በመግባት ጥቃት ማድረስም ይችላል ተብሏል። አያቶላን እንደ ሀሰን ነስረላ ሞሳድና ሲአይኤ በኢራን እየሸረቡት ያሉት ሴራም ታወቀ። የሞሳድ ሕንፃ ሙሉ በሙሉ መውደሙም ተረጋግጧል። የኢራን የሀገር ውስጥ የደህንነት ዋና መስሪያ ቤትም እንደዛ ወድሟል። የሞሳድን ሰላዮች ይዣለው ሲል ኢራን ገልጿል። ትራምፕ መልካም እድል አያቶላም ሲሎም ተናግረዋል። የአሜሪካና የእንግሊዝ የጦር መርከቦች ባህሬንን ለቀው እየወጡ ነው። ኢራን አሜሪካ የምታጠቃኝ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካን የጦር ሰፈሮችን አወድማለሁ ማለቷም ይታወሳል። አሜሪካ የጦር መርከቦቿን ብቻ ሳይሆን በቴል አቪቭና በኢየሩሳሌም ኤምባሲዎቿንም መዝጋቷንም አስታውቃለች። በተቃራኒው ደግሞ ቦምባ ዝናቢ የጦር አውሮፕላኖቿን ወደ መካከለኛው ምስራቅ እያስጠጋችም ነው። ጠርጥር ከገንፎ አይጠፋም ስንጥር ይላሉ ኢትዮጵያውያን አበው ሲተርቱ። ኢራን ኒውክሊየር ለመታጠቅ ትንሽ ጊዜ ነበር የቀራት። በከፍተኛ ሁኔታ ዩራኒየም የምታበልጸግበት ቦታ ደግሞ ኖርዶፍ ይባላል። አሁን ታዲያ አሜሪካና እስራኤል በኖርዶፍ የሚገኘውን የኒውክሊየር ማብላያ ከጥቅም ውጭ ለማድረግ ዝግጅታቸውን ጨርሰዋል። አንዳንዶች በኖርዶፍ የሚገኘው የኒኩለር ማብሊያ እጅግ ጠልቅነው ላይገኝ ይችላል ይላሉ። ነገር ግን የአሜሪካው ባንከር ባስተር የተባለው ሚሳኤል ንብርብር መሬትን ልክ እንደ ልብስ ጣቃ በረጋግዶ የተሰጠውን ኢላማ የማውደም አቅም አለው። እስራኤል የህዝቦላን መሪ ሐሰን ነስረላን የገደለችው በዚሁ ባንከር ባስተር በተባለው መዘዘኛ ሚሳኤል ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አያቶላ ሆይ እጅህን ስጥ ላሉት አያቶላ በቲውተር ኤክስ ገጻቸው ምላሽ ሰጥተዋል። ኢራን የምትንበረከክ ሀገር አይደለችም እጅ አንሰጥምም ሲሉ ተሰምተዋል። አያቶላ ከቴሌቪዥን መስኮትም ጠፋ ብለው ሰንብተው ነበረም። ዛሬ በቴሌቪዥን መስኮት ግን ብቅ ብለዋል። በኢብራይስጥ ቋንቋም ለአሜሪካና ለእስራኤል ማስጠንቀቂያም ሰጥተዋል። እስራኤልና አሜሪካ ትልቅ ስህተት ነው የሰራችሁት፣ ኢራን እጇ አይዝልም ብለዋል። ጦርነቱ እንደተጀመረ አያቶላም ጦርነቱን የጀመሩት እነሱ ናቸው። ስለዚህም እኛ ስንፈልግ ነው ጦርነቱ የሚቆመው ማለታቸውም ይታወሳል። ከሰዓታት በፊት ዶናልድ ትራምፕ በዋይት ሀውስ ደጃፍ ላይ የሚሰራውን የልማት ስራ እየጎበኙም ለጋዜጠኞች በሰጡት መግለጫም ለአያቶላ ሃይሜኒም መልካም እድል ሲሉ ምላሽ ሰጥተዋል። ትራምፕ በተደጋጋሚ አያቶላን እጅ ስጥ፣ የት እንዳለህ ጠንቅቀን እናውቃለን ማለታቸውም ይታወሳል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በኢራን የመንግስት ለውጥ ለማድረግ እየሰራን ነው ሲ ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶስት ቀን በፊት የኢራን ህዝብ ከእስራኤል ጎን ተሰልፈ የአያቶላን አምባገንን መንግስት አስወግድ ሲሎም ጥሪ ማቅረባቸው አይዘነጋም። ከዚህ ጋር በተያያዘም የኢራን ህዝብ በየአካባቢው በመንግስታቸው ላይ ተቃውሞም እያደረጉ ነው። በየቦታ የተሰቀሉ የአያቶላ ባነሮችንም እያቃጠሉ ነው። የአሜሪካና የእስራኤል የስለላ ድርጅቶቻቸው ሲአይኤና ሞሳድ እዛው ኢራን ውስጥ እየሰሩ ነው። በዚህም ለበዚያ የአያቶላ አስተዳደር ያበቃለታል ሲሎም የስለላ ድርጅቶች ቅርብ ሰዎችም እየተናገሩ ነው። የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤት በኢራን ጥቃትም መውደሙ ተረጋግጧል። ምስሎችም እየወጡ ነው። የኢራን ሚዲያዎች በአስደናቂ ሚሳይሎቻችን የእስራኤል ከተማን በሰደድ ሰዓት እየተበላም መስካስ መሰል ነው ሲሉም እየተሳለቁ ነው። በእርግጥ የኢራን ሚሳይሎች በእስራኤል ከፍተኛ ጉዳት አድርሰዋል። ይህንንም የእስራኤል መንግስት አምነዋል። እስራኤልም በኢራን አጠናክራም እየቀጠለች ሲሆን የኢራን ሀገር ውስጥ የደህንነት ዋና መስሪያ ቤትም አውድማለች። የእስራኤል አየር ኃይል በከረን ማሻ በሚገኘው የጦር ሰፈር አምስት የኢራን የጦር ሄሊኮፕተሮችን ከጥቅም ውጭ ማድረጉንም አስታውቋል። ዛሬ የኢራን መንግስት ከሞሳድ ጋር ግንኙነት አላቸው ያላቸውን አምስት ሰዎችንም በቁጥጥር ስር መዋሉን ገልጿል። ሞሳድ ትላንት በትዊተር ገጹ ሞሳድ ቢሮውን ቴህራን ውስጥ አድርጓል ማለቱም ይታወቃል። ነገሩ ቀልድ ቢመስልም ሞሳድ በቴህራን ዋሻ አገልፍሏም ድሮን ይሰራ እንደነበረም ኢራንም አረጋግጣለች። ሞሳድም ቪዲዮ መልቀቆም አይዘነጋም። ውጥረቶች እንደቀጠሉ ናቸው። ጥቃቶችም ተጠናክረው ቀጥለዋል። ቀጥሎ ምን ይከሰት ይሆን የሚለው በብዙዎች ዘንድ እየተጠበቀ ነው። አሁን በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ሰበር ዜና፣ ጠቅላይ ሚኒስትር አብይ አህመድ ቤተ መንግስት ድረስ በአስገዳጅ ሁኔታ ቴዲ አፍሮን ከጠሩት በኋላ ማስፈራሪያ እንዳደረሱበት ተነግሯል። ቴዲ አፍሮ በመጪው መስከረም አዲስ አልበም ለመልቀቅ ሽር ጉድ እያለ ባለበት በዚህ ወቅት ጠቅላይ ሚኒስትሩ በደህንነት ኃይሎች አስገድደው ቤተ መንግስታቸው ድረስ እንዳስወሰዱት የውስጥ ምንጮቻችን ተናግረዋል። በመጪው መስከረም አልበም ለመልቀቅ በዝግጅት ላይ ያለው ቴዲ አፍሮ በአልበም ውስጥ የጠቅላይ ሚኒስተሩን ስልጣን የሚነቀነቁ የሙዚቃ ስራዎች እየሰራ ነው በሚል ነው ጠቅላይ ሚኒስተሩ ማስፈራሪያም ያደረሱበት። ቴዲ አፍሮ በመጪው መስከረም በሚያወጣው አልበም ይፋኑ ኃይሎችን ለማሞገስ ስራ ላይ እንደነበረም ደርሰንበታል ያለው የደህንነት ክፍሎም የአብይን መንግስት የሚያጥላሉ የሙዚቃ ስራዎች እየተሰሩ ነው ሲልም ተናግሯል። መስከረም አንድ የሙዚቃ አልበሙን ለመልቀቅ የማጠናቀቅ ስራ ላይ እንደነበረም ታውቋል። ታዲያ በደህንነት ክፍላቸው በኩል ይሄ የደረሳቸው ጠቅላይ ሚኒስተሩም አብይ አህመድ ቴዲ አፍሮን በግዳጅ ቤተ መንግስታቸው ካስጠሩት በኋላ መኖር የምትፈልግ ከሆነ አርፈ ተቀመጥ ብለውታል ሲሎን የውስጥ ምንጮች ተናግረዋል። ጠቅላይ ሚኒስተሩ በኔ ዘመን የህዝቡ ሆይ ሆይታም አያስፈታህም፣ እድሜ ልክህን ትጸጸታለህ እንዳሉት ነው የውስጥ ምንጮች የተናገሩት። ጠቅላይ ሚኒስተሩ ከቻለክ አይንህ ማየት ይችላል፣ እዚህ አዲስ አበባ እየኖርክ ነው፣ የከተማዋን ለውጥ እየተመለከትክ ነው፣ ኮንሰርት ልስራ እያልክ ከምትሄድባቸው አውሮፓ ሀገሮች አመሳስያ ያታለው እሱን እሱን አወድስ ከፍተኛ ፈንድ እናቀርብልሃለን ሲሉም አስጠንቅቀውታል። አይ የምትል ከሆነም አርፈ በመቀመጥ ለቤተሰቦች ኑርላቸው። አሻፈረኝ ካልክ ደግሞ የሚደርስብህን ታለህ። እንኳን ላንተ ለሀጫሉም አልተመለስንም ሲሉም ጠቅላይ ሚኒስትሩ አስጠንቅቀው ከቤተ መንግስታቸው እንደሸኙትም ተነግሯል። በአዲስ አበባ ያሉ የቴዲ አፍሮም ሶስት መኖሪያ ቤቶችም ብርበራ ተደርጎም በርካታ ካሴቶችና የግጥም ወረቀቶች እንደተወሰዱ በትም ተነግረዋል። ከዚህ ቀደም ቴዲ አፍሮ ጠቅላይ ሚኒስትሩን ሰው እየነቀሉ ዛፍ ይተክላሉ በሚል የሙዚቃ አዝማሽ ተችቷቸው እንደነበረም ይታወሳል። ጠቅላዩ በፓርላማም ለቴዲ ሙዚቃ በሰጡት ምላሽ በሙዚቃ ስልጣኔን አታፈርሶም፣ እንዲያውም መቃብሩ ላይ ችግኝን ተክላለን ሲሉ መመለሳቸውም አይዘነጋም። አሁን በቀጥታ ከአማራ ክልል ወዳገኘኋቸው ሰበርና አበይት መረጃዎች አልፋለሁ። በቅድሚያም የአውደ ውጊያ መረጃዎች ጎጃም ቀጠና ዘጠነኛ ሳሙኤል ያወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በትላንትና ሁለት ለአስጨራሽ ውጊያ በሶስት ቦታዎች ላይ ሲያደርጉ ውለዋል። ብግንደ ወይን ከተማ ቴክኒክ ወታደራዊ ካምፕ ድረስ ዘልቆ በመግባት እንዲሁም ከሶማ ብርጌድ ፈለገ ይናጭ ሻለቃ ጋር በመተባበር የብልጽግናን ኃይል አይቀጡ ቅጣት ቀጥተውታል። በዚህም ከፍተኛ ወደ ውጊያ ሽንፈትን የተከናነበው የአገዛዝ ወንበር ጠባቂ ስብስብ በዙ 23ና በሞርተር ንጹሐንን ሲደበድብ ቢውልም አስራራት የብልጽግና ኃይል እስከ ወዲያኛው የተደመሰሰ ሲሆን ስድስት ከባድ ቁስለኛ በመሆናቸው ወደ ሆስፒታል መግባታቸው ነው የተረጋገጠው። ከፍተኛ የቁስ ኪሳራንም አስተናግደዋል። ከዚህ ጋር ተያይዞም አንድ ሽቴ የተባለ በሚሊሻነት የሚያገለግል ኦፒም ሞርተር ለመተኮስ ሲጣጣር እጅ ከፍንጅ መያዙም ነው የተነገረው። በሌላ በኩል የአባ ኮስተር ብርጌድ ያልታወቁ ኃይሎች ታሪክ ሰርተዋል ሲሎም የፋኖ ኃይሎች አስታወቁም። ይህ ቀድሞ የቢቸና ከተማ ሚሊሻ ሚሊሽያ ጽህፈት ቤት ኃላፊ አሁን በአገዛዙ ስርዓት የቢቸና ከተማ መዘጋጃ ቤት የስራ ሂደት አስተባባሪ የመንግስት ታማኝ አገልጋይ ቀንደኛ ባንዳ ማአወቅ አበበ ለእጀባና ለአንዳንድ ተልኮዎች ይጠቀምበት የነበረውን የቀድሞ የልዩ ኃይል ምልስ የነበረን ልጁን ጨምሮ በቢቼሮአምስ ቀበሌ መውጫም አስፓልት ዳር በትላንትና ሁለት ከምሽቱ ሶስት ሰዓት በአፋባሃ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ያልታወቁ ኃይሎች ላይመለስ እስከ ወዲያኛ ሁለተኛው ሸኝተውታል፣ ሲሉ የፋኖ ኃይሎች አስታውቀዋል። በሌላ በኩል ዳንገላ ወረዳ ጊሳ ከተማ የነበረው የብልጽግና ኃይል ሙሉ ለሙሉ መበተኑም ተነግሯል። በትላንትና ሁለት የአፋ ባህ ጎጃም ቀጠና ጥምር ጦር ዳንገላ ከተማ ላይ በሰራው አስደናቂ ኦፕሬሽን የተደናገጠው የብልጽግና ጦር ከአመራሮቹ ጋር ባለመግባባቶም ልታስገድሉ ነው በማለት እርስ በራሶም እየተታኮሰ ጊሳ ከተማን በመልቀቅ ተበታትኖ ወደ ቻግኒ ከተማና ወደ ጻርጊ ወደ ተባሉ ቦታዎች ተበትኖ የገባበት እስካሁን አለመታወቁ ነው የተነገረው። በተያዘ ከፍተኛ ኪሳራ የደረሰበት የዳንግላ ከተማ የብልጽግና ቡድን የከተማዋን ወጣት እየደበደበና በግፍ እያሰረም ይገኛል። ይህ በእንዲህ እንዳለ በሌሎች በርካታ የአማራ ክልል ቦታዎችም ውጊያ እየተደረገ ነው። እንዲሁም አብይ አህመድና እና ጌታቸው ረዳ በጦር ሜዳ ሊያሸንፉት ያልቻሉትን የፋኖ ኃይል በፕሮፓጋንዳ ለማሸነፍ እየሰሩ ነው። እነዚህንና ሌሎች በርካታ መረጃዎችን ሊያቀብለን በጦር በግንባር የሚገኘው ባልደረቢያ ጥንቅር አዘጋጅቷል። አድምጠነው እንመለስ። ከሰሞኑ መቀለ በሚገኘው ሰማዕታት ሐውልት አካባቢ ቆመው የፋኖ አባላት ነን በሚል እየተናገሩ ምስላቸው የተሰራጨው ወጣቶች ትግሉን ክደው ከወጡ አንድ ዓመት ያለፋቸው ናቸው ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና አስታወቀም። ድርጅቱ ገዢው የብልጽግና ቡድን ከትግል ከርቶ የወጡ ልጆችን በመጠቀም በነጌታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሐሰተኛ ሚዲያ ዘመቻ ለማሳካት እየተንቀሳቀሰ ነው ብሏል። መቀለ በሚገኘው የሰማዕታት ሐውልት አካባቢ የቆሙ ወጣቶች የአማራ ፋኖ ብሔራዊ ኃይል ወሎ ቀጥና ምስራቅ አማራ ኮር ሁለ ዞብላ አምባ ክፍለ ጦር አባል መሆናቸውን በመጥቀስ ስለተደረገልን አቀባበል ና እንክብካቤ እናመሰግናለን በሚል መልእክት ሲያስተላልፉ በተንቀሳቃሽ ምስል ተቀርጾ ሰሞኑን በማህበራዊ ሚዲያ እየተዘዋወረ ይገኛል። ይህንን በሚመለከት በሕዝብ ግንኙነት መምሪያው በኩል ያወጣውን ጋዜጣዊ መግለጫም ለመረብ ሚዲያ የላከው የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጥና ከሰሞኑ ምስላቸው በማህበራዊ ሚዲያ እየተዘዋወረ የሚገኘ ወጣቶች ትግሉን ክደው ከወጡ አንድ ዓመት አልፏቸዋል ብሏል። ከሰሞኑ ወጣቶቹ በመቀለ ሰማዕታት ሐውልት አካባቢ ቆመው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞ ብላምባ ክፍለ ጦር አባልነን በሚል ያስተላለፉትን ተንቀሳቃሽ ምስል ተመልክቻለሁ ያለው ድርጅቱም አሁን ላይ ወጣቶቹ በተንቀሳቃሽ ምስሉ ላይ የገለጹት ተቋም አባል አለመሆናቸውን ጠቅሶም ትግሉን ክደው ከወጡ ከአንድ ዓመት በላይ እንደሆናቸው አስታውቋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና በሕዝብ ግንኙነት መምሪያው በኩል በወጣው መግለጫ ኦህዴድ መሩ የብልጽግና ቡድን ከአማራ ሕዝብ ጋር እያደረገ ሚገኘው ሁለተኛ ዓመቱን ባስቆጠረው ጦርነት በአውደ ውጊያም፣ በፖለቲካ በሚዲያና በዲፕሎማሲ የሽንፈት ጽዋን ተከናንቧል ያለ ሲሆን፣ አገዛዙ አሁን ላይ ከህዝብ በዘረፈው ሀብት ከፍተኛ በጀት በመመደብ ፋኖን ከህዝብ መለጠል የሚል ስትራቴጂ ነድፎ ትግሉን የከዱና ከትግል ሜዳ የራቁ ፋኖ መሳዮችን በመሰብሰብ የስም ማጥፋት ዘመቻ ከፍቶ እየተንቀሳቀሰ ነው ብሏል። ድርጅቱ አክሏም ገዢው የብልጽግና ቡድን ከትግል ከርቶ የወጡ ልጆችን በመጠቀም በነጌታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሀሰት የሚዲያ ዘመቻ ለማሳካት በሰፊው እየተንቀሳቀሰ መሆኑን በመጥቀስ ስለሆነም ማህበረሰቡ ከሰሞኑ በተሰራጨውና ወደፊትም በአገዛዙ በኩል ሊሰራጩ በሚችሉ መሰል ድርጊቶች የሐሰተኛ ዘመቻው አካል መሆናቸውን እንዲገነዘብ አሳስቧል። የተከበራቸው መረብ ቤተሰቦች፣ ወደ ሌላኛው መረጃችን አለፍን። በአማራ ሳይንት ቀጠና በተፈጸመ ደፈጣ ጥቃት የአማራ ሳይንት ወረዳ ዋና አስተዳዳሪ ለጥቄ ሲያመልጥ፣ የወረዳው ሚሊሻ ጽህፈት ቤት ኃላፊ ከናጃቢዎቹ መገደሉ ተሰምቷል። በደቡብ ወሎ ዞን ምዕራብ ቀጠና የአማራ ሳይንት ወረዳ ሚሊሻ ጽህፈት ቤት ኃላፊው ሀምሳለቃ ማሞ ከናጃቢዎቹ መገደሉ ተረጋግጧል። በዚህ ደፍጣ ጥቃት የወረዳ ዋና አስተዳዳሪ ለጥቂት ያመለጠ ቢሆንም ነገር ግን የሚሊሻ ጽህፈት ቤት ኃላፊው ተገድሏል ነው የተባለው። የሚሊሻ ጽፈት ቤት ኃላፊው ከወረዳው አስተዳዳሪና አጃቢዎቻቸው ጋር በመሆን የዞኑ መቀመጫ ከሆነችው ደሴ ከተማ ቆይተው ወደ ሳይንት በመመለስ ላይ እንዳሉ ልዩ ስሙ ብሶ ተብሎ በሚጠራው አካባቢ ላይ ነው ጥቃቱ የተፈጸመባቸው። በዚህ ደፈጣ ጥቃት የወረዳው ሚሊሻ ጽፈት ቤት ኃላፊ ሀምሳ አለቃ ማሞ ከነአጃቢዎቹ ሲገደል፣ ነገር ግን የወረዳው አመራር ለጥቂት አምልጧል ነው የተባለው። ይህንን በሚመለከት ዝርዝር መረጃዎች ሲደርሱን ወደ እናንተ የምናደርስ ይሆናል። የተከበላቸው መረብ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። 17 የአድማ ብተናና የሚሊሻ አባላት ከነ ሙሉ ተጥቃቸው ፋኖን ተቀላቀሉም። ከዚሁ የብልጽግና ቡድን የአማራ ክልልን ጸጥታ ለክልሉ ጸጥታ ለማስረከብ የሚል ፕሮጀክት ነድፎ የአእምሮ ህሙማንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በርካታ ወጣቶችን ከስራ ገበታቸው ከትምህርት ቤትና ከየመኖሪያ ቤታቸው አፍኖ በመውሰድ የግዳጅ ወታደራዊ ስልጠና መስጠቱን መረብ ሚዲያም ከዚህ ቀደም ተከታታይ የሆነ ዘገባ በመስራት ለአድማጭ ተመልካቾቹ ማድረሱ አይዘነጋም። እነዚህ ታፈረው ወደ ውትድርና ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት የድረስ ድረስ ስልጠና የተሰጣቸው ታዳጊዎችና ወጣቶች የአድማ ብተና ኃይልን ተቀላቅለው በክልሉ የተለያዩ ዞኖች እንዲመደቡ የተደረገ ቢሆንም ነገር ግን ሳይውሉ ሳያድሩ ከግዳጅ ቀጠናቸው በመጥፋት ፋኖን መቀላቀላቸውን ቀጥለዋል። በዚህም በአንድ ቀን ብቻ 17 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው የአምራፋኖ ብሔራዊ ኃይል ጎንደር ቀጠና አምስተኛ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ሥር የሚገኙትን ጎንደርና ፋሲለደስ ብርጌዶችን መቀላቀላቸውን መረ ሚዲያም ከክፍለ ጦሩ ሕዝብ ግንኙነት መምሪያ ለማረጋገጥ ችሏል። ከነሙሉ ትጥቃቸው ተጥቃቸው ፋንዶን የተቀላቀሉት የአገዛዙ ኃይሎች ሰም ዘርዝራቸው አንደኛ ጌታ ሰው ሰሜ፣ ሁለተኛ መንግስቱ ጌትነት፣ ሶስተኛ ኃይሌ ብርሃን፣ አራተኛ አራጋው ቢተው፣ አምስተኛ ትንኩት አያናው፣ ስድስተኛ አደራጀው ማሞ የተባሉ ወታደሮች ከአድማ ብተና እንዲሁም አንደኛ በጋሻው ባዘዘው፣ ሁለተኛ እስማኤል ታክለ፣ ሶስተኛ ጦሃ ነጋም፣ አራተኛ ሽፌ ገበየው፣ አምስተኛ በላይ ናሀበራ፣ ስድስተኛ በበ ደምለው፣ ሰባተኛ ደስታው ብዙ አየው፣ ስምንተኛ አብራራው ደምሌ፣ ዘጠነኛ አያናው ሙሉ አስረ ኛ ለምነው መኩ 11ኛ መንጋው ገዳሙ የተባሉ 11 የሚሊሻ አባላትን ጨምሮ በድምሩ 17 የአገዛዝ ወታደሮች ከነ ሙሉ ትጥቃቸው ፋኖን ተቀላቅለዋል ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት መምሪያ አሳውቋል ከነ ሙሉ ትጥቃቸው ፋኖን የተቀላቀሉት የአድማ ብተናና የሚሊሻ አባላቱ ከዚህ ቀደም ከጸረ አማራው አገዛዝ ጎን ተሰልፈው ህዝባቸውን በመበደላቸውና በማሰቃየታቸው ተጸጽተው ቀጣይ ከፋኖ ጎን ተሰልፈን ያሳዘነውን ህዝብ እንክሳለን ሲሉ ቃል ገብተዋል። ወታደሮቹ አክለውም ከዚህ አገዛዝ ጎን መሰለፍ በአማራ ህዝብ ላይ የሚደርሰውን ግፍና ምክራ ማራዘም መሆኑ ገብቶን ከሰተታችን ታረመን ከወንድሞቻችን ጎን ቁመናል ያሉ ሲሆን እናንተም በአስቸኳይ ካላችሁበት ተቋም ለቃችሁ ፋኖን ተቀላቀሉና በህዝባችን ላይ የተጋረጠውን የህልውና አደጋ በጋራን መከስ ሲሉ በሌሎች አካባቢዎች ለሚገኙ ለሚልሻና አድማ ብተና አባላት ጥሪ አስተላልፈዋል። የተከበራቸው መረብ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ጎጃም አለፍን። ጊሳ ከተማ በፋኖ ቁጥጥር ስር ስትውል የጠላት ኃይል ሙሉ በሙሉ መመታቱ ተገልጿል። የአምራ ፋኖ በጎጃም ቀጠና ታዳጊዋ ጊሳ ከተማን በቁጥጥሩ ስር ማስገባቱን የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት መምሪያ አሳውቋል።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 እንድንወርስም ሼር አድርጉም። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።